ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት የድርጅታችን ስም ካርቶን ፓኬጅንግ ይባላል። በተለያዩ ፓኬጅንግ ዘርፎች ነው ተሰማርተን የምንሰራው። እነኚህ ለወርቅ ቤቶች የሚሆኑ ከስተም ሳይዝ ናቸው። አሁን እነኚህ የተለመዱ አይነት ሳይዞች አይደሉም። በከስተመሩ ፍላጎት እና በከስተመሩ ኦርደር ነው የተሰሩት እነኚህ ፓኬጆች። እንደዚህ አይነት ፓኬጆችን እንሰራለን። ከዛ በተጨማሪ እዚህ ጋር ሁሉም ቦታ የተለመዱ አይነት ፔፐር ባጎች ከስሞል ጀምሮ ሚዲየም፣ ላርጅ፣ ኤክሴል ቱ ኤክሴል በሚለው አለን። ቤዚክሊ የፔፐር ባግ ለኬክ የሚሆን ካርቶን ለኩኪስ፣ ለበርገር የትኛውም ካርቶን እና ከካርቶን ጋር የተያያዙ ስራዎች እንዲሁም ፔፐር ባጎችን ነው የምንሰራው። ሌላው ደግሞ የበርገር ቦክሶች ናቸው። ይሄ የበርገር ቦክስ አርት ፔፐር በሚባለው የወረቀት ማቴሪያል የሚሰራ አይነት ቦክስ ነው። እንደምታየው ሁለት አይነት ሳይዝ አለው። ይሄኛው ስሞል ሳይዙ ሲሆን፣ ይሄኛው ሚዲየም ሳይዙ ነው። ሞስት ኦፍ ዘታይም ይሄኛው ሁለት በርገር ምናምን ስለሚይዝ በጣም ተመራጭ ያደርገዋል። እዚህ ጋር ደግሞ እነዚህ የምታያቸው ፔፐር ባጎች ከለር ፔፐር ባጎች ናቸው። ከለር ፔፐር ላይ ብዙ አይነት አማራጮች አሉ። ኢምፖርትድ የምንላቸው የከለር ፔፐር ታይፖች አሉ። እዚህ ጋር የምናያቸው እነኛ አሁን ኢምፖርትድ ከለር ፔፐር ባጎች ናቸው። እነዚህ ግን ኖርማሊ ሀገር ውስጥ የምናገኘው የፔፐር ባግ አይነት ነው። ግን ማቴሪያሉ ከሌሎቹ ባጎች ይለያል። ከዛ በተጨማሪ የካኪ ፔፐር ባግ አለን። እኛ ጋር ፔፐር ባክ ሲሰራ ኖርማሊ በገመዱ ብቻ ሳይሆን ብሪባን የምንጠቀማለን እንደ ከስተመሩ ፍላጎትና ምርጫ በሪባንም በገመዶችም እንጠቀማለን ማለት ነው። ሶ እዚ ጋ ቅድም እንደነገርኩ ኢምፖርትድ ከፔፐር ባጎች ናቸው በተለያየ ሳይዝ አማራጭ ያላቸው ለየት የሚያደርጉን ነገሮች። ኢምፖርትድ የሆኑ ፔፐር ባጎችን ወይም ደግሞ ኢምፖርትድ የምትፈልጓቸው የትኛውን ከፓኬጅንግ የተያዘ ነገሮችን በጣም በአጭር ጊዜ ውስጥ አስመጥተን የምትፈልጉትን አይነት ፓኬጅ እንድታገኙ እናደርጋለን ማለት ነው። ምንም የማንሰራው ነገር የለም ከካርቶን ጋ የተያያዘ ማለት ነው። ይሄኛው የቡና ማሸጊያችን በክራፍት ፔፐር የሚሰራ የቡና ማሸጊያ ነው። እዚህ ጋ ሎክ ማድረጊያ ያለው፣ ከዛ በተጨማሪ ትራንስፓረንት ነው። ለቡና ማሸጊያ ነው ብዙ ጊዜ የምንጠቀምበት። በተለያየ ሳይዝ አማራጮች አሉት። ከስሞል ጀምሮ እስከ ላርጅ ድረስ አለው። ይሄኛው ደግሞ አልሙኒየም የሆነ የቡና ማሸጊያ ብዙ ቦታዎች የሚጠቀሙት የቡና ማሸጊያ ነው። ሶ እንደ ከስተመሩም ምርጫ ዚፐርም ኤርቫልቭም መግባት ይችላል። ይሄኛውም በተለያዩ የሳይዝ አማራጮች አሉት። በፕሪንትም ያለ ፕሪንትም ይሰራል። ይሄኛው ደግሞ ፍላት ቦተም ያለው ኤርቫልቭ እና ዚፐር ያለው ለየት ያለ የቡና ማሸጊያችን ነው ማለት ነው። የጀመርነው አንድ ስድስት ወር አካባቢ ይሆነናል። መጀመሪያ ሰዓት ላይ የተወሰኑ የከስተመር ስትረግልም ቢሆን ኖር ከሆነ ጊዜ በኋላ ግን ጥሩ ከስተመሮች አሉ፣ በደንብ እየተንቀሳቀሰ ይሄ ለቸኮሌት የተሰራ ፓኬጃችን ነው። እንደነገርናችሁ ከስተሜድ የሆኑ ካርቶኖችን እንሰራለን። ይሄ ደግሞ ከአንዱ ከስተሜድ ወይም ደግሞ በከስተመር ፍላጎት ከተሰራ ካርቶን መሀል አንዱ ነው። በከስተመር የራሱን ሳይዝ ሰጥቶን በሚፈልገው መልኩ ለቸኮሌት የሰራ ነው ነው። እንደምናውቀው አሁን ላይ ለማንኛውም ፕሮዳክቶቻችን ፓኬጂንግ በጣም ወሳኝ ነገር ነው። ከፓክ ከማድረጉም በተላለፈ ለብዙ ነገሮች ይጠቅመናል። ብራንዳችንን ፕሮሞት ለማድረግ ለምሳሌ አንድ የምንሸጠውን ዕቃ በፓኬጂንግ ስንሸጥ እና በፌስታል ወይም ደግሞ ምንም ስማችን ሎጓችን በሌለበት ስንሸጥ አንድ አይደለም። በስማችን የታተመበትን ነገር ስንሸጥ እራሳችንንም እያስተዋወቅን ነው እና መሬት ላይ ተጥሎ ቢገኝ አጋጣሚ የሆነ ቦታ የሆነ ሰው ቢያየው እንደዚህ የሚባል ነገር አለ እንደ የሚለውንም አዌርነስ ክሬት ያደርግልናል ሰዎችም ስለኛ በቀላሉ እንዲያውቁ ያደርገዋል። ይሄ አንዱ ከለሂውማን ሄር ከሰራ ናቸው ፔፐር ባጎች መሀል አንዱ ነው። ሰው ቅድም እንዳልኳችሁ ፔፐር ባጎችን ለብዙ አይነት ፐርፐዝ መንጠቀም እንችላለን። አንዱ እንደምናየው ሂውማን ሄር ነው ለጆለሪ ቤቶች ለልብስ ቤቶች ለጫማ ቤቶች የትኛውም፣ እስፔሻሊ ደግሞ አሁን ላይ ከፌስታል በመከልከል ላይ ስለሆነ፣ ሶ ፔፐር ባግን ለብዙ ፐርፐዝ መጠቀም እንችላለን ማለት ነው። እንደ ማንኛውም እንደ ከስተመሩ ኦርደር በተለያዩ ሳይዞች እንሰራለን እኛ ጋር ከስሞል እስከ ቱ ኤክሴል ድረስ አለ። ከዛ በተጨማሪ ግን በከስተመሩ ኦርደር በሚፈልገው ሳይዝ እንሰራለን ማለት ነው። ሶ ሌሎቹንም ምርቶቻችንን ደግሞ እናሳያችኋለን። እዚህ ጋር የምታያቸው ለኩኪስ የተሰሩ ፓኬጂንጎች ናቸው። ብዙ ጊዜ እንደሚታወቀው ከለር ፔፐሮች የሉ። ከለር ፔፐሮች ባይኖሩም እኛ ጋር የህትመት ምንም አይነት ችግር ስለሌለ ከስተመሩ እንደፈለገው አድርገን በሰማያዊ፣ በቀይ በምንም አይነት ነገር ብንታዘዝ ነጭ ላይ ብቻ ፕሪንት ይሆናል ሳይሆን፣ ሙሉ እንደዚህ ከለርም እንደዚህ ለብሶ ፕሪንት እናደርጋለን ማለት ነው። ካርቶን ፓኬጂንግ ከሌሎች ፓኬጂንጎች በምን ይለያል የምንለውን ስናይ ሎጓችሁን በራሳችን ሎጎ ዲዛይነሮች አሰርተን ሎጓችሁን በደንብ ሰርተን በምትፈልጉት ከለር ምንም አይነት ወይ ጥቁር ወይ ቢጫ ምናምን ብለን ስፔሲፋይ የምናደርጋቸው ከለሮች የሉም። በማንኛውም ከለር እኛ ጋር ፕሪንት መደረግ ይችላል። ከዛ በተጨማሪ የኩኪሶች ላይም ትራንስፓረንት ለሚፈልጉ ከላይ እንደዚህ እንዲታይላቸው ለሚፈልጉም እንደዚህ አይነት አማራጮችም አሉ። ከዛ ሌላኛው ኬክ ቦክሳችን ነው። ሶ ለትንንሽ ኬኮች እንደዚህ አይነት ፓኬጂንጎችንም እንሰራለን በትንንሹ። ከዛ በተጨማሪ ስፔሻል ኬክ ወይም ደግሞ ቶል ኬክ በመባል ነው የሚታወቀው ይመስለኛል። ሶ በአራቱም ሳይድ እንደዚህ ትራንስፓረንት ሆኖ እኛ ጋር ማግኘት ይቻላል ማለት ነው። ብዙ ጊዜ ለከስተመሮች የምንሰጠው ጊዜ 15 ቀን ጊዜ ነው። ይሄ የምናደርግበት ምክንያት ምንድነው? አንዳንዴ በአስራ አምስት ቀንም ብለን በሳምንት በሶስት ቀን በአራት ቀን የሚያልቁ ስራዎች ይኖራሉ። ግን አስራ አምስት ቀን ጊዜ የምንሰጠው ምናልባት በመብራት ወይም ደግሞ በተለያዩ ምክንያቶች መስራት ባንችል ከከስተመር ጋር ዲስአፖይንትመንት እንዳይፈጠር ረዘም ያለ ጊዜ አስራ አምስት ቀን እንሰጥና በደረሰ ጊዜ እናስረክባለን። ከዛ በተጨማሪ ምንም አይነት ከስተመር ቢመጣ ከአስራ አምስት ቀን አናሳልፍም። ከዛ በታች ለመስጠት እንሞክራለን። የመስራት አቅሙ አለን። በደንብ እንሰራለን። እዚህ ጋ ያሉን የሻማ ፓኬጂንጎቻችን ናቸው። ሰው እንዳልኩ ሁሉንም የካርቶን አይነት ፓኬጂንጎች እንሰራለን። እነዚህ እስካሁን ከሰራናቸው የተወሰኑ ሳምፕሎች ናቸው። እና አድራሻችን አዲስ አበባ ቦሌ ቡልቡላ አርባ ስልሳ ላይ እና በአዳማ ደግሞ መብረት ኃይል ምንጭ የገበያ ማዕከል ላይ እንገኛለን። ከዛ በተጨማሪ በ0949 32 51 87 እንዲሁም 1979706 እንገኛለን። ከዛ ውጪ የተለያዩ የሶሻል ሚዲያ ላይ ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ፣ ቴሌግራም ላይ ሁሉም ላይ ካርቶን ፓኬጂንግ ብላችሁ ታገኙናላችሁ። ሁሉም ላይ በዚህ ስም እንገኛለን ማለት ነው። ይህ የአዲስ እይታ የዩቲዩብ ቻነል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻነሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ ቤተሰብ እንሁን ይላል ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት